ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መተናል። መረጃው ለብዙዎች እንዲዳረስ ቪዲዮ ላይክ በማድረግ ማየት እንድትጀምሩ እያሳሰብን፣ በቅድሚያ አርዕስተ ዜና። በእግረኛ ሰራዊቱ ተስፋ የቆረጠው የአብይ አህመድ አገዛዝ ሰው አልባ አውሮፕላንን በመጠቀም በተመሳሳይ ሰዓት በተለያዩ ቦታዎች ላይ ጥቃት ለመፈጸም መዘጋጀቱ ተሰምቷል። እናስደምጣችኋለን። የአማራ ፋኖ ብሔራዊ ኃይል አፋብኃ በምንጃር ሸንኮራ አረርቲ ከተማ በብዙሃ ማርያም ዓመታዊ ክብረ ክብረ በዓል ላይ በደረሰው ድንገተኛ አደጋ የሀዘን መግለጫ ሰጠ። ዝርዝር መረጃውን እናቀርብላችኋለን። ለመከላከያ ለአድማ ብተና ለሚሊሻና ለፖሊስ አባላት ከመስከረም 21 እስከ መስከረም 30 ቀን 2018 ዓ.ም የሚቆይ የምሕረት አዋጅ አወጀ፣ የዜናችን አካል ነው። የፋኖ አንድነትና ድል የሚያሰጋቸው የተለያዩ የውስጥም የውጭም ጠላቶች መኖራቸው ተገለጸ፣ ዋና ጉዳያችን ነው። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉ። አብራችሁን ቆዩ።

በእግረኛ ሰራዊቱ ተስፋ የቆረጠው የአብይ አህመድ አገዛዝ ሰው አልባ አውሮፕላንን በመጠቀም በተመሳሳይ ሰዓት በተለያዩ ቦታዎች ላይ ጥቃት ለመፈጸም መዘጋጀቱ ተሰምቷል። ጥቃቱ ይፈጸማል የተባለው ጨለማን ተገን በማድረግ ሲሆን ጥቃት ይፈጸምባቸዋል የተባሉ አካባቢዎች ተለይተዋል ሲሉ ወታደራዊ ምንጮች ገልጸዋል። ጥቃቱ የሚፈጸመው የፋኖ ጦር ቤዝ ተብለው በተለያዩ ቀጠናዎችና የፋኖ አመራሮች በስፋት ይገኙባቸዋል በተባሉ ቦታዎች ላይ ነው። ወታደራዊ ምንጮች እንደገለጹት ጥቃቱ የሚፈጸመው በተመሳሳይ ሰዓት በተለያዩ ቦታዎች ላይ ነው ያሉ ሲሆን ለዚህም ሰው አልባ አውሮፕላኖች ተዘጋጅተዋል ብለዋል። ጥቃቱ የሚፈጸመው ጨለማን ተገን በማድረግ አጽቢያ ለሊት ላይ ነው የሚሉት ምንጮቻችን ኦፕሬሽኑ የሚመራው አዲስ አበባ መገናኛ አካባቢ በሚገኝ የወታደራዊ ደህንነት ቢሮ ነው ሲሉ ተናግረዋል። ጥቃቱ ከመስከረም 21 ቀን 2018 ዓ ም ጀምሮ በቀጣዮቹ ቀናት ሊፈጸም ይችላል ተብሏል። ስለሆነም ህዝቡ በቂ ጥንቃቄ እንዲያደርግ መልእክት ያስተላለፉት ምንጫችን በተለይ የፋኖ አመራሮችና አባላት ለጥቃት ከሚያጋልጡ እንቅስቃሴዎች እንዲቆጠቡ አሳስበዋል።

የአማራ ፋኖ ብሔራዊ ኃይል አፋብኃ በምንጃር ሸንኮራ አረርቲ ከተማ በብዙሐን ማርያም ዓመታዊ ክብረ በዓል ላይ በደረሰው ድንገተኛ አደጋ የሐዘን መግለጫ ሰጠ። በሸዋ ክፍለ ሀገር ምንጃር ሸንኮራ ወረዳ አረርቲ ከተማ መስከረም 21 ቀን 2018 ዓ ም በማርያም ቤተ ክርስቲያን በምእመናን ላይ የደረሰው ድንገተኛ አደጋ ጥልቅ ሐዘን ውስጥ ከቶናል ብሏል። አፋብኃ መስከረም 21 ቀን 2018 ዓ ም በሸዋ ምንጃር ሸንኮራ ወረዳ አረርቲ ከተማ ማርያም ቤተ ክርስቲያን ዓመታዊ ክብረ በዓል እያከበሩ ባሉ ምእመናን ላይ ለግንባታ አገልግሎት የዋለው የእንጨት ርብራብ ተደርምሶ የ36 ምዕመናን ህልፈተ ህይወትና ከ200 በላይ የአካል ጉዳት በደረሰባቸው አደጋ የተሰማንን ልባዊ ሐዘን እንገልጻለንም የአማራ ፋኖ ብሔራዊ ኃይል በደረሰው የህይወት መጥፋትና የአካል ጉዳት ከልብ ማዘናችንን እየገለጽን በአርቲ ከተማ ማርያም ቤተ ክርስቲያን በአደጋው ለተጎዱ ለመላው የኦርቶዶክስ ተዋሕዶ እምነት ተከታዮችና ለምዕመናን ቤተሰቦች መጽናናትን እንመኛለን ብሏልም። በዘመቻ አደም አሊ ወይም አባናደው በርካታ ቀጠናዎች ነጻ ያወጣው አፋብኃ ምስራቅ አማራ ቀጠና ንጉስ ሚካኤል አሊ ኮር ዋና ሰብሳቢ በሆኑት አርበኛ መቶ አለቃ አብነው ታደሰ የፋሽስቱን ብልጽግና አገዛዝ ዙፋን እየጠበቁ በአማራ ህዝብ ላይ ዘር ማጥፋት እየፈጸሙ ላሉ የመከላከያ አድማ ብተና ሚሊሻና ፖሊስ አባላት ከመስከረም 21 ቀን 2018 ዓ ም እስከ መስከረም 30 ቀን 2018 ዓ ም የሚቆይ የምህረት አዋጅ አወጀ። አዋጁን ያስተላለፈው ንጉስ ሚካኤል ኮር በዘመቻ አርበኛ አደም አሊ ወይም አባ ደው በርካታ የገጠርና የከተማ ታዳጊ ቀበሌዎችንና ወረዳዎችን በመቆጣጠር ህዝባዊ ውይይት በማድረግ ህዝብ የወደዳቸውንና የፈቀዳቸውን መሪዎች በመምረጥ የህዝብ አስተዳደር መዋቅር እየዘረጋ ይገኛልም ተብሏልም። የፋኖ አንድነትና ድል የሚያሰጋቸው የተለያዩ የውስጥም የውጭም ጠላቶች መኖራቸው ተገለጸ። የፋኖ አደረጃጀቶች ወደ አንድ አደረጃጀት መምጣትና በአንድነት ሂደቱ ላይ ተጽዕኖ ሊያሳድሩ የሚችሉ የድሎች መመዝገብ የሚያስደስታቸው የመኖራቸውን ያክል ያህል የሚያሰጋቸው በጠላትም በወዳጅም በታጋይም ዘንድ ያሉ አካላት አሉ ተብሏል። የገጠምናቸው ጠላቶች የአማራ ፋኖ አንድነት የፋይናንስ አቅሞች፣ የወታደራዊ ፖለቲካዊ፣ ዲፕሎማሲያዊ አቅሞችና ኃይሎች ወደ አንድ መሰባሰብ ነውና ቤቶች ይሰጉታል፣ ይፈሩታልም። ጠላት ሲባል በቀጥታ የገጠምነው ገዢ ቡድንና ገዢ ቡድኑ ጦርነታቸውን የሚዋጋላቸው ጸረ አማራ ጠላቶች ናቸው። የአማራ ፋኖ ውስጣዊ አንድነት መበርታት ለጠላት ከባድ ነውና፣ ተጋጣሚ ጠላቶች አንድነቱን ይሰጉታል፣ ይህም ይጠበቃልም። በየትኛውም አካባቢና አደረጃጀት የሚመዘገብ ድልም ስጋታቸው ነው። ድል መደረግ ስለሚያስጨንቅ ብቻ ሳይሆን ድል ኃይሎችን አሰባሳቢ ጉዳይ በመሆኑም ነው። ስለሆነም ብልጽግናና አካላቱ በቻሉት መጠን የአማራ አንድነት እንዳይመጣ ይሰራሉ። ልዩነት ላይ ኢንቨስት ያደርጋሉ። ከትግል ውስጥ ባንዳ ይገዛሉ። ድሉንም ሆነ ታጋዩን አማራን ለማሳነስና ለመቀነስ ጸረ ትግል ፕሮፓጋንዳ ይሰራሉ። ከትግሉ ውጭም የቻሉትን ያደርጋሉ። ጠላቶች ናቸውና የሚጠበቅ ነው። ሌሎች የፍላጎት ቡድኖች ሲሆኑ፣ እነዚህ በተለይ በትግል ውስጥ ሚና አለን የሚሉ ልዩ ልዩ ፍላጎት የተሸከሙ የአማራንና የፋኖን ትግል የዓላማዎቻቸው ማስፈጸሚያ ለማድረግ የሚሰሩ ናቸው። እነዚህ አካላት የአማራ ፋኖን አንድነትም ሆነ ድሎችን በጥልቅ የአማራ ትግል ፋይዳቸውን ሳይሆን ለዓላማዎቻቸው በሚኖራቸው ትርጉም የሚመዝኑ ናቸው። የአማራ ፋኖ አንድነትም ሆነ ድል በእነሱ በኩልና በእነሱ ሰዎች በኩል ካልተመዘገበ ይሰጋሉ፣ ያደናቅፋሉ። የአማራ ፋኖ አንድነት መፍጠር የእነሱን ሀሳብ ተሸካሚ ፋኖዎች ወይ ቡድኖች ወደኋላ የሚያስቀር ሲመስላቸው ጸረ አንድነት ዘመቻዎችን በልዩ ልዩ መረባቸው ይበርዛሉ፣ ያደፈርሳሉ። የፋኖ አንድነት መረጋገጥ ሚናቸውን የሚያጎድልና የሚያሰንሳቸው የሚደብቃቸው ሰጥተዋቸው ሲመስላቸው ይሰጋሉ። በማይቀበሏቸው ግለሰቦችና ቡድኖች ላይ መርዛቸውን ይረጫሉ። ከእነሱ አመለካከት ተሸካሚዎች ውጭ በሆኑ አደረጃጀቶችና ቀጠናዎች የሚመጣ ድል ፈረሶቻቸውን ወደኋላ የሚያስቀርባቸው ስለሚሆን ይዘምታሉ፣ ያዘምታሉ። የዓላማ ፈረሶቻቸው ፊት ለመምጣት ሽንፈት የሚመስላቸውና የሚናቸው ሕልውና በእነሱ ተላላኪዎች አሸናፊነት የሚረጋገጥ ካልሆነ አንድነትና ድል ጠላታቸው ነው። ምክንያቱም መለኪያቸው ቡድናዊ ጥቅማቸው ወይም ሲሻ ማሻሻልና የእኛ ትክክለኛ መንገድ የሚሉት እንጂ የአማራ ትግል ዓላማና የአማራ ሕዝብ መከራ አይደለም ሲል ጋዜጠኛ አንሙት አብርሃም ነው የከተበው። በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር ስር ባሉ ብርጌዶች ህዝባዊ ውይይቱ እንደቀጠለ ነው ሲል ክፍለ ጦሩ ገለጸ። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር ስር ያሉ ብርጌዶች አባ ኮስትር ብርጌድና ደባይ ጮቂ ብርጌድ በሚያስተዳድሯቸው ቀጠናዎች ህዝባዊ ውይይቶች ተጠናክረው ቀጥለዋልም። የአፋብሃ ቴዎሮስ ቴዎድሮስ እዝ ስምንተኛ በላይ ዘለቀ አባ ኮስትር ብርጌድ መስከረም 21 ቀን 2018 ዓ ም የህዝብ ውይይት አድርጓል። የአፋብኃ ምዕራብ አማራ ቀጠና ሥልጣና ቴዎድሮስ እዝ የፖለቲካ መኮንኖችና የስምንተኛ በላይ ዘለቀ ክፍለ ጦር አመራሮች የአባኮስትር ብርጌድና የሻለቃ አመራሮች እንዲሁም የቀበሌ የፍትህ አካላትና የቀበሌ ጊዜያዊ አስተዳደሮች የሃይማኖት አባቶች በተገኙበት የፖለቲካ ትምህርት ተሰጥቷል። በውይይቱም ላይ የተለያዩ ሀሳቦች ተነስተው የአማራ ህዝብ የትጥቅ ትግል አስፈላጊ የሆኑ ጉዳዮች ላይ ጥልቅ ውይይት በማድረግ ተጠናቋልም። በደባይ ጥላት ግን ወረዳ ናብራ የጠጅ ቀበሌና የአፈራሚ ቀበሌም ህዝባዊ ውይይት ተደርጓልም። በውይይቱም ረሰባችን የመልካም አስተዳደር ችግሮችን በመፍታት የጎበዝ አለቆችን የስራ አፈጻጸም በመገምገም የተሻሉ የጎበዝ አለቆችን በማምጣት የማህበረሰቡን ፖለቲካዊ ንቃት እንዲጨምር ተደርጓልም። ደባይ ጮቂ ብርጌድ የመቶ አለቃ ዳነ ጤና ሶስተኛ ሻለቃ ከአባት አርበኞች ጋር የፋኖንና የማህበረሰቡን ግንኙነት በተመለከተ ለአባት አርበኞች የፖለቲካዊ ስልጠና ተሰጥቷል። ይህ በእንዲህ እንዳለ በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ሳሙኤል አወቀ ዘጠነኛ ክፍለ ጦር አባይ ሸለቆ ብርጌድ ህዝባዊ ውይይቶችን አካሂዷል። የአባይ ሸለቆ ብርጌድ በሚያስተዳድራቸው ቀጠናዎች መካከል በአስር ቀበሌዎች ህዝባዊ ውይይቶች ተደርገዋልም። ተፈራ ዳምጤ የሁለተኛ ክፍለ ጦር ከዮሐንስ አለማየሁ ብርጌድ ከደጋ ዳሞት ብርጌድ አመራሮች ጋር ትግሉን በተመለከተ ሰፊ ውይይት መድረክ አካሂዷልም። በውይይቱ የብርጌዶችን ቁመና በመፈተሽ ቀጣይ የትግል አቅጣጫዎችን አስቀምጠዋል ተብሏልም። ሀራ መሬት በሚል ስም በአፋር ክልል የሚንቀሳቀሰው ከህወት ታጣቂዎች ተገንጥሎ የወጣው ታጣቂ ቡድን በትግራይ ላይ ጥቃት ለመፈጸም ሲሞክር ከአካባቢው የአፋር ህዝብ ጋር ግጭት መፍጠሩን ተከትሎ የትግራይ ጊዜያዊ አስተዳደር ድርጊቱን በጽኑ አወገዘ። አስተዳደሩ መስከረም 21 ቀን 2018 ዓ.ም ባወጣው መግለጫ ታጣቂ ቡድኑ በአፋር ህዝብ ላይ የከፈተው ተኩስ በምንም አይነት ሁኔታ ተቀባይነት የሌለውና የትግራይና የአፋር ህዝቦችን ወንድማማችነት የሚጎዳ ነው ብለዋል። የግጭቱ መንስኤ በመግለጫው እንደተዘረዘረው በአማራ መሬት የተሰኘው ታጣቂ ቡድን በአፋር ክልል በኩል አልፎ በትግራይ ላይ ጥቃት ለመፈጸም በበረሃሌ መስመር ወደ ኮንባ ለመሻገር ሞክሯል። በዚህ ወቅት የአካባቢው የአፋር ህዝብ በዚህ በኩል አልፋችሁ በወንድማችን የትግራይ ህዝብ ላይ ጥቃት እንድትፈጽሙ አንፈቅድም በማለት ታጣቂዎቹን ተቃውሟል። ይህንን ተከትሎም ታጣቂ ቡድኑ በአፋር ነዋሪዎች ላይ ተኩስ በመክፈት ግጭትና እውከት መቀስቀሱን በመግለጫው አስታውቋል። በዚህም የጊዜያዊ አስተዳደሩ የአፋር ህዝብ በተለይ የበረሃሌና የኮንባ ነዋሪዎች የሁለቱን ህዝቦች ለመጠበቅ ላሳዩት ኃላፊነት የተሞላበትና ጽኑ የሰላም አቋም ያለውን ከፍተኛ አድናቆትና ክብር ገልጿዋልም። ጊዜያዊ አስተዳደሩ ለታጣቂ ቡድኑ የትግራይን ችግር መፈታት ያለበት በትግራይና በትግራይ ልጆች ነው ያለው አስተዳደሩ ልዩነታችንን በጠመንጃ ፈሙዝ እንፈታለን በሚል ለሚንቀሳቀሱ ወገኖች መንገዳቸው ስህተት መሆኑን ገልጾ ወደ ሰላማዊ የውይይት አማራጭ እንዲመለሱ ዳግም ጥሪ አቅርበዋልም። ለፌዴራልና ለአፋር ክልል መንግስታት ባደረገው ጥሪም ችግሩ ከዚህ በላይ ሳይሰፋና ተጨማሪ ጉዳት ሳያስከት በሰላማዊ መንገድ እንዲፈታ የሚቻለውን ሁሉ ጥረት እንዲያደርጉ አሳስቧልም። በመጨረሻም አስተዳደሩ የሁለቱን ህዝቦች ሰላም ለማጠናከርና የትግራይን የውስጥ ችግሮች በውይይት ለመፍታት የሚደረገውን ጥረት አጠናክሮ እንደሚቀጥል አስታውቋልም። በዚያው በአፋር ክልል የአፋር ክልል የልዩ ኃይል ከፍተኛ አመራር የሆነው ኮማንደር አሊ አይዳሰና ሌሎች አሁን ስማቸው እንዲገለጽ ያልፈለጉ የአፋር ክልል የጸጥታ አመራሮች በርካታ ሰራዊታቸውን በመያዝ በሐጂ ኢብራሂም የሚመራውን የአፋር ብሔራዊ አንድነት አብዮታዊ ግንባር መቀላቀላቸውን ከቦታው መረጃዎች እየወጡ ይገኛሉ። ይህ በእንዲህ እንዳለ ህወሀት ለዓለም አቀፍ ማህበረሰብ ጥሪ አቅርቧል። በአቶ ጌታቸው ረዳ የሚመራውና ከህወሀት የተለየው ቡድን በዲፕሎማሲው ይሁን በሌላ ዘርፍ ከኢትዮጵያ መንግስት በላይ ችግር እየፈጠረብን ነው ሲሉም ዶክተር አብርሃም ተናግረዋል። የአፍሪካ ህብረትን ጨምሮ አለም አቀፉ ማህበረሰብ የፕሪቶሪያ ውል እንዲፈጸም ኃላፊነታቸውን እንዲወጡ ህወሀት ጠይቋል። ህወሀት የሰላም ስምምነቱ ባለመከበሩ ህዝባችን አደጋ ላይ ነው ብለዋል። ህወሀት ያሰራጨውና ለዓለም አቀፉ ማህበረሰብ ጥሪ የሚያቀርበው መግለጫ እንደሚያመለክተው የፕሪቶሪያ ስምምነት ባለመተግበሩ የትግራይ ህዝብ በተለይም ተፈናቃዮች ለከፋ ሁኔታ ተደርገዋል ሲል ይዘረዝራልም። የኢትዮጵያ መንግስት የገባውን ውል አለማክበር ብቻ ሳይሆን በተቃራኒው እየተንቀሳቀሰ ነውም ብለዋል። አለም አቀፉ ማህበረሰብ የውሉ አደራዳሪ ሀገራትና ተቋማት በተለይም አሜሪካ፣ የአውሮፓ ህብረትና የአፍሪካ ህብረት ውሉ ባለመተግበሩ በህዝባችን ላይ የደረሰ ያለውን ድብቅ ይገንዘቡ ብሏል። ህወሀትም የፕሪቶሪያ የሰላም ስምምነት አፈጻጸም የሚገመግም የአፍሪካ ህብረት ፓናል እንዲጠራ በተደጋጋሚ መጠየቁን ያወሳው ህወሀት ለዚህ ጥያቄ አዎንታዊ ምላሽ እንዲሰጠውም ጥሪ አቅርበዋልም። ህወሀት የምሁራን መድረክ ብሎ ባዘጋጀው ስብሰባ የተናገሩት የፓርቲው ስራ አስፈጻሚ አባል ዶክተር አብርሃም ተከስተ የፕሪቶሪያ ውል እንዲፈጸም ሚና የነበራቸው አካላት ውሉ እንዲፈጸም ጫና በመፍጠር ረገድ የሚጠበቅባቸውን አልተወጡም ብለዋልም ፍትሃዊ ያልሆነ ሁኔታ እየቀጠለ እንደሆነ ለዓለም አቀፉ ማህበረሰብ አባላት ስንገልጽላቸው ይረዱታል ያሉት ዶክተር አብርሃም ተከስተ ይሁንና ይበልጥ ጫና ለመፍጠርና ትኩረት ለማግኘት የውስጥ አንድነት ያስፈልጋል ሲሉ ተደምጠዋልም። ዶክተር አብርሃም ተከስተ ፍትሐዊ ያልሆነውን ሁኔታ ስንነግራቸው ይረዱታል። ስለዚህ መፍትሄው ታዲያ ምንድን ነው ካልን፣ በእኛ ጥንካሬ ነው የሚወሰነው። ከውስጥ ስንጠነክር እነሱም ያነጋግሩናልም፣ ሁኔታውን ለመረዳት ይመጣሉ፣ እናግዛለን ይላሉ። ለዚህ ነው የውስጥ አንድነት መፍጠር አለብን ምንለው ትልቅ ትርጉም ስላለው ነው ብለዋል። በአቶ ጌታቸው ረዳ የሚመራውና ከህወሀት የተለየው ቡድን በዲፕሎማሲው ይሁን በሌላ ዘርፍ ከኢትዮጵያ መንግስት በላይ ችግር እየፈጠረብን ነው ሲሉም ዶክተር አብርሃም አክለው ተናግረዋል። ከዚህ በተጨማሪ ከኢትዮጵያ መንግስት በኩል ትግራይ ላይ ያነጣጠረ የጦርነት ዘመቻ ስለመቀጠሉ የተናገሩት ዶክተር አብርሃም ተከስተ ይህን አደጋ ለማስቀረት ዝግጅት ያስፈልጋል ሲሉ ገልጸዋል። እንደ የህወሀት ስራ አስፈጻሚ ኮሚቴ አባሉ ዶክተር አብርሃም ተከስተ አገላለጽ ከዓመታት በፊት የነበረው የኃይል አሰላለፍና አሁን ያለው የተለያየ ነው የሚሉ ሲሆን ወዳጅ ማብዛት ላይ ተጠምደን እየሰራን ነው ሲሉም ተናግረዋል። ዶክተር አብርሃም የህልውና አደጋ አጋጥሞናል፣ ወዳጆች ማብዛት ይጠበቅብናል። በትግራይ ህልውና ዙሪያ አብረውን ሊሰሩ ከሚችሉ ጋር መግባባትን መፍጠር አለብንም። ከኤርትራ ጋር የተጀመረው የህዝብ ለህዝብ ግንኙነት አለ መደገፍ ነው ያለብንም። ከአማራ ጋር እንዲሁ መደረግ አለበትም። የኢትዮጵያ መንግስት ከአማራ ጋር የህዝብ ለህዝብ ግንኙነት እንዳይኖር እያደረገ ነው ግን ግድ ከአማራ ህዝብ ጋርም ግንኙነትና ዝምድና ልናጠናክር መቻል አለብን ብለዋልም። ጦርነት ያስቆመ የሰላም ስምምነት የተፈራረሙት የኢትዮጵያ መንግስትና ህወሀት በአፍሪካ ህብረት አስተባባሪነት የውሉን አፈጻጸም የሚገመግም መድረክ በ2016 ዓ ም አጋማሽ አድርገው የነበረ ሲሆን ከዛ በኋላ ይህንኑ መድረክ በህወሀት በተደጋጋሚ ቢጠራም እስካሁን አልተደረገም ሲል የዘገበው ዶቼ ቤለ ነው። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ